እሩቅ ምስራቅ ሰላም፣ ጃፓኗን ወድጄ ትዝ ትለኛለች፣ በፍቅሯ ነድጄ የትንሽ ይቆያለኝ ላይላይይ ሀይ ጋይስ እንዴት ናችሁ? ዛሬ ገስ ዋት ቶክዮ ውስጥ ነው ያለሁት እና ጃፓን ውስጥ የሚኖሩ ኢትዮጵያውያን አፍ ያለች ኮንተንት ክሬተሮች ናቸው እንዲሰማሚ ያለ ኤንድ ደግሞ እነዋለ ማለት ነው እና ዛሬ ወር ገና ሀቫ ኮንቨርሴሽን። ጃፓን ውስጥ እንደ ኢትዮጵያውያን ያላቸውን ኤክስፒሪየንስ እናወራለን ማለት ነው፣ እና እዚህ ጋር ጥያቄዎችን ይዣለው። ሶ እያነሳን ኤክስፒሪየንሳችንን ልምዳችንን እናወራለን ማለት ነው። ጃፓን እንደመጣችሁ የጎበኛችሁት ቦታ የት ነው? እንደመጣችሁ እንደመጣችሁ ያያችሁት አየሁ የምትሉት ቦታ የት ነው? ናሪታ ናሪታ ኤርፖርት፣ ጎበኛ እየዞርኩ ምናምን አይተኸዋል ማለት ላይክ የጎበኛ ሜይ ቢ ወይ ኖ ሊሆን ይችላል እንጃ ለመጎብኘት ራሱ አስቤ ስላልሆነ የመጣሁት። ኦኬ ጎበኘው ከተባለ ወይን አሪታ ነው ወይ ደግሞ በቀጣዩ ቀን ማዘር ወይ ነው ይዛኝ ሄዳለች ወይ ነው ምን ያ ሀገር ክራፕስ የሚበሉ ስለሆነ እዛ ጋር የሚሸጡት ደንግጬ ነበር ነገር ማለት ነው ለማስታወስ እየሞከርኩ ነው ግን ዲዝኒላንድ የመጀመሪያ ጎበኝ ነው። ከዛ በፊት ሊኖር ይችላል ምናልባት፣ ግን እኔ ትልቁ ኤክስፒሪየንስ ጃፓን ውስጥ በጣም የወደድኩት ብዬ የምገምተው ዲዝኒላንድ ነው። ሶስታችን ማረጋችት ና የተወሰነ ቦታ ጎብኝ ይቻሉ፣ ግን የስም የመርሳ ችግር አለብኝ። ላሳሙራይ የሚባሉ አላ እሱኛውን ትያትራቸውን አይተናል እዛው አለባበሳቸው ምናምን ልክ የዛን ጊዜ እንደነበረ ነው ከዛ በኋላ ደግሞ የቡዲዝም ቴምፕል ስለማላስታውሰው እና በጣም ትልቅ ይሄ የሚያመልኩበት ቦታቸውን እሱን እንዳለ ሁለቱም ጎብኝቻለሁ ቦታቸውን ግን እኔ ቶክዮ ምንም አልቆየም እንደመጣው ኤርፖርት ወዲያውኑ እዛው ናሪታ አካባቢ የሆነ ሆቴል ነበር። እዛ አደርን። በነጋታ በጠዋት ወደ እምንሄድበት ሄደን ከዛ ኦልሞስት ፎር አዋይል ኢትዮጵያ እስከምሄድ ተመልሼ ናሪታ እስከምመጣ ድረስ እዛው ነበር የቆየ። ቶክዮ መጥቼ ላላቅ እና እዛ የሆነ ዌዳ ካስል የሚባል አለ። ጀስት ሳሙራዮች ምናምን ካስል እንትን ይሉ የለ ይገነባው የለ በየቦታው ዌዳ ካስል የሚያዩት ፕሮባብሊ ሁላችሁም ማጣበ ወይ ነበር። እሺ፣ አሁን በቀኝ ነው። አዎ፣ ድሮ የማትረዱት እዚህ ከመጣችሁ በኋላ ስለ ሕይወታችሁ የገባችሁ ነገር ምንድነው? ስለ ሕይወት ጮክ ብትል ግን አሪፍ ነው። ድሮ የማትረዱት አሁን እዚህ ከመጣችሁ በኋላ የገባችሁ ስለህይወት የገባችሁ ነገር ኦቨርኦል ማለት ስለህይወት ስለላይፍ የገባችሁ ምንድነው? ምክንያቱም ተወዳጅ ስለህይወት የገባችሁ ነገር ምንድነው ስለሚል አነባበቡ ምንድነው? ብዙ ተጠቃችሁ ነው። ከባድ ከባድ ጥያቄ አንተኛ። እኔ ፐርሰናል የገባኝ ነገር ፐርፌክት የሚባል ሀገር የለም። ላይክ ኢትዮጵያም የራሳችን ችግር አለ፣ ጥሩ ነገር አለ፣ እንደ ባህልም እንደ ማህበረሰብም እንደ ሀገርም ማለት ነው። ግን እዚህ ደግሞ መልኩን ቀይሮ ሌላ ችግር አለ። ግን ላይክ ችግር ሳይኖር ቀርቶ አይደለም። ግን መልኩን ቀይሮ ሌላ ችግር አለ። ሜቢ ከቀንቀን መዋል ከጆዳፍ ምናምን አይነት ኑሮ ላይሆን ይችላል። ግን ሌላ ፕሮብላም አለባቸው ነው። ሶ ጀስት እና ደግሞ ሌላ የገባኝ ነገር ደግሞ ብዬ ማስበው ስትመጣ፣ ላይክ ማንነት ራስህ ነው ይዘህ እምትመጣ ላይክ ራስ ላይ ሰርት የሆነ ነገር እንትን ካላልክ በስተቀር ራስህ ነው ያለህ፣ ከነጉድለቶች ከነችግሮች ላይክ ጃፓን ስለሄድኩ ወይ አሜሪካ ስለሄድኩ የሚቀየር ነገር የለም። ላይክ ስቲል ራስ ላይ መስራት አለብህ። ኢንሴኩሪቲ ካለ ኢንሴኩሪቲን ይዘ ነው የምትመጣው። አገር ስለቀየር የሆነ ላይክ ኤክስተርናሊ የተቀየረ ነው እንጂ ኢንተርናሊ የሚቀየር ነገር የለም። ስለዚህ ስቲል ዩ ሃቭ ቱ ዲል ላይክ ዩር ዊክነሰስ ዩር ናምን ዋሪ። ብቻ የመጣሁን ሸክምህ እንዳለ ነው ስቲል አለ አይደለ። ላይክ ብዙ ጊዜ አንዳንድ አሁን ለምሳሌ የሆነ ውጭ ሀገር ብትል ወይ አሜሪካ ብትል ሁሉም ችግር ብን ብሎ የሚጠፋና ሌላ ፐርሶናሊቲ የሚሰጥ አይመስልም። ግን ራሱን ለመቀየር ቻንስ ይሰጥሻል፣ ቻንስ ሀገሩ ማለት ነው። እኔ እዚህ ከመጣሁ በኋላ ለካ በስራ ነው ረዥም ጊዜ የማሳለፍ እኔም ኢትዮጵያም በጣም ሰራ ነበር ጥሩ ሰራተኛ። ግን ቅድም ያልሽው አለ አይደል እዚህ ሀገር ስለመጣሽ አትል እንትናት ራስሽን ነሽ ዋናው እዚህ ጋር የሰው ሀገር ላይ ስለሆንሽ ራስሽን ሁሉንም ነገር ምትጋፈጭ ግን የሆነ ነገር ሰርተሽ እንድትለወጪ እድሉ ይገኛል እኔ ስላለ ተስፋውም፣ ስላለ ለመስራትም ደግሞ አበረታታሽ። ምክንያቱም የሆነ ያለ ከሰራው ከሰራሽ የሆነ ነገርሽ ምናምን ካስተካከልሽ የሆነ አቅደሽም እኮ ላይሳካ ይችላል ያለው ሁኔታ ስለሚል ማለት ነው እንጂ የትም ሀገር ላይ ብትሄጅ የአንቺ ፐርሰናሊቲ ነው። እኔ የተረዳሁት ነገር ሚኒማሊስት በጣም አሪፍ ነው። ጃፓን ከመጣሁኝ ላይክ ላይፌን በጣም ነው ያቀለልኩትኝ። ይሄ ማለት ላይክ አጠገቤ ያሉት ነገሮች ሁላ እየቀለሉ ነው የመጡት። ላይክ የምጠቀምባቸው ለምሳሌ ኢቨን ሳህን ብታምኑ ባታምኑ፣ ሁለት ሳህን ያለኝ ሁለት ላይክ እኔ ለአንድ ሳህን ለእኔ አንድ ሳህን ለባሌ አንድ ሳህን ለልጄ፣ ማንኪያም ሽካም አንድ አንድ አንድ ነው ያለ። ምን እንደሆነ አላውቅም፣ በቂ ነው ላይክ ትርፍ ነገር ምንም። የተረዳሁት ነገር ላይክ ቦታ ነው እንጂ የሚያጣባው ምክንያቱም ያደግኩበት ሁኔታ የኔ ላይክ እናቴ ብር ባገኘች ቁጥር የቤት እቃ ነው። ላይክ ሙሉ የቤት እቃ ነው። እሱም ይቻላል ልብስ፣ የተለያዩ ነገሮች ላይክ በጣም በመግዛት ራሳችን እናጨናንቃለን። ግን እንደዛም ሆነ አይበቃም እያለን አይበቃም። አሁን ግን አሁን ሳየው አይዶን ማይንድ ትናንትና የለበስኩትን ደግሜ መልበስ፣ ያን ነገሮች ኢቨን ቀላል ነው እዚህ። እነዛ ነገሮች መግዛት ከመብሰል ጋር ተያይዞ ነው ስፔሲፊክ ጃፓን ስለመጣች፣ ምን ሞቲቬት ማለት ላይክ ምን ትሪገር አድርገው ብዬ ነው። ሜይ ቢ ኦፕሽኑ ስላለ አሁን ለምሳሌ እዚህ ሞር ቀላል ነው ከኢትዮጵያ ይልቅ። ብዙ አማራጮች አሉ እንደዚህ፣ የቤት እቃም ሆነ ልብስም ሆነ ብዙ አይነት የተለያዩ አሉ። እንደዛም ሆኖ ሳቲስፋይ ሆኛለሁ እዚህ ስመጣ እነዛን ነገሮች እንደማያስፈልገኝ ምን ሰዓት እንደተረዳሁት እርግጠኛ ባልሆንም፣ የሆነ ሰዓት ላይ ግን ኖ አይዶኒዴት አይዶኒዴት ለምንድን ነው ምናምን አይ ቲንክ የሆነ ሰዓት የሆነ ሰዓት እየሰማሁት ነገር አለ ከጃፓን ባይሆንም የጃፓን አስተሳሰብ ነው እና ምንድን ነው ያሉት፣ እቃ መጣል ስትፈልጉ ይሄ ነገር ሽንት ቤት ውስጥ ቢወድቅብኝ አነሳዋለሁ አላነሳውም ምናምን የሚባል ነገር አለ እና የማትፈልጉት ከሆነ ጣሉት፣ ምናምን ሰው ያን ነገር ምንም ነገር መግዛት ምናምን አቆንኩኝ፣ ይሄ ነገር ላይክ ያስፈልገኛል ምናምን ነገር በጣም ነበረ፣ እቃ የምገዛው በፊት ጃፓን ከመምጣት በፊት ያን ነገር የተረዳሁት ነገር ሲምፕል የሆነ ላይፍ ሲምፕል የሚጀምረው አጠገባችን ያለውን የማንፈልገውን ነገር ተረዳው ቤ ገምታለሁ ሲጀመር የሆነ ነገር የገዛ ነውን ነገር ለመልቲ ፐርፐዝ ካሰብንበት አያስፈልገንም ብለን ካሰብን ላይ አንዱን ነገር ለመልቲ ፐርፐዝ መጠቀም እንደውም ምንድነው የሆነ ፊክስድ ፈንክሽናሊቲ ባያዝ ምናምን የሚባል ነገር አለ። አሁን የሆነ ምንድን ነው ዶማ ካለ ለመምታት ብቻ ነው የምንጠቀምበት ግን ላይክ ብቻ የሆነ ካሰብክበት ክሪኤቲቭ ዌይ ተጠቅመን የሆነ ለሌላ ነገር መጠቀም ይችላለን። ላይክ ብቻ ሰምቲንግ እንደዛ የሚባል ነገር አለ። ነዋት እዚህ ያለ ነገር አለ። ያ ግን ላይክ ጥያቄ ሆን ሳልሰጡደእናንተሁን እያስረዳችሁበት ያለው መንገድ እና እኔ የተረዳሁበት መንገድ ስለተለያየን እኔ በገባኝ መንገድ ሆነ ለምሳሌ አሁን ከኢትዮጵያ ወደ ጃፓን ስመጣ በቃ ይሄ ትልቅ ልዩነት ነው የተሰራው ራሴ ላይ። ከዛ አንጻር እኔ የተረዳሁት ምንድን ነው? አንደኛ ጊዜ ምን ያክል ጥቅም እንዳለው፣ አንደኛ በጣም የተረዳሁት ማለት ምክንያቱም ኢትዮጵያ ላይ ብዙ ጊዜ ጊዜያችንን የምናሳልፍበትን ነገር አናስበውም ኮዝ የሆነች ኢቨን ለጆክ እንኳን ቁጭ ብለን የምናሳልፈው ሰዓት በጣም ረዥም ነው፣ እኔ በነበርኩበት ጊዜ ማለት ነው። እና እዚህ ከመጣሁ በኋላ ግን የተረዳሁት ነገር ምን ያክል ለታይም ቫሊዩ እንደሚሰጡት የሆነ አባት ከልጁ ጋር ጊዜ ለማሳለፍ አላርም ሞልቶ ሊሆን ይችላል። ይ በዛ ያክል ሰዓትን በጣም ቱ ዲቴል ናቸው የሚለው የራሴ ላይ ትልቅ ጉድለት አሳይቶኛል። ያስ አንደኛው። ሁለተኛው ደግሞ የሆነ ነገር ለመቀየር ሲታሰብ ከትንሹ የሚለው ነገር በእነሱ ካይዜን እንደሚባለው ማለት ነው፣ ወይም ይሄ አቶሚክ ሀቢት ላይ እንዳለው አይነት ነገር በጣም ነው የተረዳሁት። እነሱ ጋር ለምሳሌ ያን ከተረዳውባቸው ነገሮች አንዱ ምንድን ነው፣ ስቴፕ ጋዴ ጃፓኒዝ ነው ላገኘው ይሄዳል ያ፣ እና ዋንዴ አይጀስ አስክ ላይክ የሆነ ወረቀት ቁረጥልኝ ብዬ ሰጠውት ማለት ነው። ወረቀቱን እንዲህ መቅደድ ነው፣ ምንም እንትን የሚያስብለው ነገር የለም። ግን ሜትር አምጥቶ ይሄ ማስመሪያ ማለት ነው አምጥቶ ለክቱ

በተለይ እራሴን ኦኬ የሳውራ አስብ የነበረው ወደፊት ስለምደርስበት ትልቅ ነገር እንጂ ዛሬ ላይ ስላለችው ትንሽ ነገር አስቤ ስለማላውቅ እነሱ ደሞ ዛሬ ላይ ያደረሳቸው ያ ነገር ስለሆነ ያንን ልዩነት አይቻለሁ። በጣም በጣም ያ ልክ ነው። በጣም ፐርፌክት ነገሮችን ዲቴል ሆነን ስለሆነ ብቻ የሚችሏት ነገር አማጣው ለመስራት ያላችሁ ነገር በስ ለማለት ኔክስት አኛ ብቻ አይደል እንዴ

ጃፓን እንደመጣችሁ በመጀመሪያ ሳምንት ያስገረማችሁ ነገሮች ከትንሽ እስከ ትልቅ የመጀመሪያው ሳምንት ወይም ላይክ ስፔሲፊክሊ ባይሆን ሁለት ሳምንት ወይ የመጀመሪያው ወር በሚለው ኦቨር ኦል ሊያዙት፣ ላይክ ብቻ ስንመጣ ከቋንቋው ጀምሮ ከስትሪት ከምናየው ቪው ጀምሮ ከአሮን ነው ብቻ፣ ከሱፐር ማርኬት ዋሪ በር የሆነ ብቻ የገረማችሁት ትዝ የሚላችሁ ነገር። በጣም እኔ በጣም የገረመኝ ጀምርኩኝ፣ እንደመጣን ላይክ ብዙ የኪችን ነገሮች ስላልነበር ሬስቶራንት ነበር ስንበላ ላይ ነበረው እና በየጊዜው ሬስቶራንት ነው የምንሄደው ሶ ቲፕ ታውቃላችሁ፣ ኢትዮጵያ ነው የተለመደ ነው። ጃፓን ላይ ቲፕ የለም። እንደዛም ሆኖ እጥፍ እጥፍ እጥፍ ነበር የሚንከባከቡን እና በቃ እሱ ነገር በጣም ገረመኝ። እንዴት ለምን እንደው እንደዚህ የሚያደርጉት ነው በጣም በጣም ገረመኝ። ምክንያቱም ቲፕ ኢቭን ተሰቶ ኢትዮጵያ ውስጥ እንኳን ያን ያህል ትሬት አይደረግም። እነሱ ግን በጣም ሲሪየስ አድርጎ ነበር ስራቸውን ይሰሩት እና እኔ መቼም እንደዛም ሆነ አይመስለኝ። ሶ እሱ ነገር በጣም ገረመኝ። ሰርቪሶች እዚህ ይለኛል እኔም ለቪዛ ምናምን ፕሮሰስ ስናደርግ ማለት በቃ ላይክ ለእኔ የሚያደርጉልኝ ሳይሆን እኔ የሆነ ነገር የማደርግላቸው ምናምን ነው ይመስሉ። ላይክ ሃያቶ ብዙይማት ምናምን በቃ ያሉ በጣም የሆነ በጣም ነው ላይክ ኢቨን የሆነ ጊዜ ምንድን ነው የሄድኩት ብቻ ቀድሞ ላይክ እንትን ታደረገ የው ያኩ ምናምን ዛን ታደረገ አፖንት ታደረገ የለን ቀድሞ የኢትዮጵያን አላቸው ለኢትዮጵያ ሪፈር የሚያደርጉት ዋና ከተማውን ምናም ስሄድ ስለ ኢትዮጵያ አዲስ አበባ ምናምን እያለ ያወራል። እና በጠቅላላ እውቀቱ ነው ይሄን የሚያወራው ምናም ገርሞኝ ስጠይቅ፣ አይ ኦሬዲ የኢትዮጵያ የሚላለ እሱን ቀድሞ ከአፖይንትመንቱ በፊት ያጠናል እና እውቆ ተዘጋጅቶ ምናምን ነው ለስፔሲፊክ ሊለናቸው የሚሆን ነገር ነው የሚነግ። ብቻ ያ ሰርቪሳቸው ምናምን ደፍነ ግን ኦቨርኦል ደግሞ ላይክ እኔ አሁን ለምሳሌ ብቻ እየጻፍኳችሁ በጣም ብዙ ነገሮች አሉ። ያኔ ራሱ ቲክቶክ ሰራባቸው ብዬ እንኳን አ ብያሰብኳቸው ነገሮች ለምሳሌ ላይክ ሱፐር ማርኬት ምናምን ሲል አንደኛ እንቁላል ምናምን እንትን አለው ኤክስፓየሪ ዴት ይጻፍበታል። አይገባኝም ይሄ ላይክ በጣም እኛ አሁን ለምሳሌ የምንገዛቸው አትክልቶች ምናምን ነገር በላስቲክ ፓክ ተደርገው እሱ ብቻ ሳይሆን እያንዳንዱ ኢቭን አትክልቶች እንትን አላቸው። ኒውትሪሽን ፋክቶች አላቸው። ካሎሪ፣ ፕሮቲኑ ምን ያህል እና እያንዳንዱ ነገር ማየት ይችላል። ዲቴል ማለት ነው። ከኛ በጣም ተለዩ። እኔ አንደኛው ያው ተመሳሳይ ነው። ሁለተኛው ግን ማዘር ላይክ ኢትዮጵያ ስትመጣ እንድመጣ እኔን በጣም ኮንቪንስ ማድረግ ትፈልግ ነበር። አልፈልግም ነበር። እና ምን አለችኝ፣ እዛ ጋር አንድ ድንጋይ አታገኝም። ትፈልጋለች። እዛ ኤርፖርት እንደገባሁ መፈለግ ነበር። ታገኘው ይሄ አገኘው ለማለት ነው። ከዛ ፋይናሊ ግን የትሬን ሃዲዱ ላይ አገኘውና በብዛት ያው እኔም በጣም ማለት እንዴት ነው ኢትዮጵያ ያለው ብቻ የሆነ ጫማ አናጥም ምናምን፣ ሲለኝ ብቻ በሆነ ወሬ ተነስቶ ትዝ ይለኛል። ምን ማለት ነው ላይ እንዴት ነው የማይታጠበው ምናምን? ምንም በቃ ምናምን እንትን አለ የሆነ ኮንተንት ክሬተሮች በጣም ነው የገረመኝ የምር ሲወለወል በስነ ስርዓት አይቻለሁ። ስቴሽን ውስጥ ማለት ነው በጣም ትልቅ ነው። እኔ ግን ከእናንተ ትንሽ ለየት ያለ እንትን ነኝ። እናንተ ሶስታችሁ የመጣችሁበት አመጣጥ አመጣጥና የእኔ አመጣጥ ትንሽ ይለያያል። ምክንያቱም አሁን እኔ ያለሁበት ቪዛና የእናንተ ቪዛ አይት እንግዲህ ስለዚህ እኔ የማልፍበት መንገድ አለ የተወሰነ እና ያው እንትናቸውን እንክብካቤያቸው፣ ምናምን ምናምን ይገርማል። ለማንም ይገርማል እኮ ማለት ዝቅ ብለው ምናምን ነው አክብረው ነው እንትሉት እና በጣም አሪፍ ነገር ነው። ግን እኔ በጣም የገረመኝ ነገር አንድ እንዲ ጂያር ምናምን የሚባል ቦታ እንሄድ ነበር። አ ጃፓን ውስጥ ሽምና አለና፣ እዛ ሄደን ያው አንዳንድ አንድ ነገሮች እንጠይቃለን፣ እንደዚህ ቤትም ካለ ምናምን እና እኛ በሄድንበት ጊዜ አብዛኛውን ጊዜ በጣም ሰው በዝቶባቸው ስለነበር በተቻለ አቅም ለሴቶች ቅድሚያ ይሰጡና ወንዶችን ያው የመጣው ደግሞ ዲሴምበር ላይ በጣም ብርድ ነበር እና በቃ ምንም ማድረግ አንችልም ምናምን ይሉናል። እና አናግረናቸው ምናምን ምናምን እስቲ እናውራበት ብለው ደርሰው ሲመጡ ፈገግ ብሎ ነው የሚመጡት። በቃ ሰጠችን እንላለን እና ሰው ሲከለክል ራሱ ምንም ማድረግ አንችልም ምናምን ነው የሚሉት። እና የሆነ

እና እንደዚህ ከምናየው ነገር ትዝ የሚለኝ ማለት ነው፣ ልክ እንደመጣው ከባለቤት ጋር ስንዞር ምናምን ካፌ የለም እንዴ ምና ማለት። እኛ ጋር እንዴት ነው ካፌዎቹ፣ ወንበር ወጥቶ ውጭ፣ በዛ ላይ ደግሞ ሬስቶራንት ተብሎ ምግብ ከነስዕሉ እንትን ሬስቶራንት ተብሎ ሽሮ ምናምን ነገር ማለት በደንብ ነው ያለው። እና እኔ ስንወጣ አንደኛ ጽሑፍ ብቻ ነው፣ ሁለተኛ አውቶማቲክ ዶርስ ስለሆኑ ሁሉም ዝግ ነው። ከውጭ የምታየው ነገር የለም ወንበር ምናምን አይወጣም እና ቦታ ዝቅ ነው፣ ላይክ ጭር ያለ ነው ምናምን ብቻ ግራ ይገባኝ ነበር። ላይክ ዌር ዱ ዊ ጎ ሱፐር ማርኬቶች ሱቆቹ ነው የት ነው ያለው? ውስጥ ነው የሚያደርጉት ሁሉ ምናምን። ላይክ ዩ ጌት ዩስ ቱ ኢት። ኤኒዌይ ጀስት እንንሽ ነገሮች ናቸው፣ ግን ላይክ ስትለምደው አንድ አታስተውለውም ግን እንደመጣ ኤኒዌይ እሺ፣ ሌላ